ሰላም ጤና ስጥልን ክቡራን ተመልካቾች፣ ከሐረሪ ቴሌቪዥን የሰዓቱን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሊንሽ መልስ ነኝ። በቅድሚያም ክልላዊ ዜናዎች። የህብረተሰብ ጥያቄ በሚገባ ምላሽ እንዲያገኝ በትኩረት ሊሰራ ይገባል ሲሉ የፌሪ የህዝብ ተወካዮች ምክር ቤት አባል ዶክተር ፈቲ መሀዲ ገለጹ። ክልሉን ወክለው የተወካዮች ምክር ቤት ያሉ ተመራጮች በሐረሪ ክልል ተመራጮች ዙሪያ ተወያይተዋል። ዘገባው የትዕግስት በለጠ ነው። ሄኖክ ዘነበ እንደሚከተል ያቀርበዋል። ሐረሪ ክልልን ወክለው የተወካዮች ምክር ቤት ያሉ ተመራጮች በሐረሪ ክልል የመራጭ ተመራጭ መድረክ ተካሂዷል። በውይይቱ የኢፌዴሪ ህዝብ ተወካዮች ምክር ቤት አባልና የምክር ቤቱ የውጭ ጉዳይ ቋሚ ኮሚቴ ሰብሳቢ ዶክተር ፈቲ ማዲ እንደገለጹት ባለፉት ጊዜያትም ከህብረተሰቡ ሲነሱ የነበሩ ጥያቄዎች፣ ለአብነትም በክልሉ የሚሰራው ላብራቶሪ እንዲፋጠን የሚል ሲሆን በአሁን ጊዜም በጥሩ ሁኔታ እየተሰራ መሆኑን ገልጸዋል። ከመጠጥ ውሃ ችግር ጋር ተያይዞ ከፌዴራሉ ውሃና ኢነርጂ ሚኒስትር የተለያዩ የውሃ ጥልቅ ጉድጓዶች እንዲቆፈሩ ድጋፍ እየተደረገ መሆኑን አስታውቋል። በትምህርት ዘርፉ ደግሞ ከ9 እስከ 12 ክፍል የመጽሐፍ እጥረት ችግር ለመቅረፍ እየተሰራ መሆኑን አክለው ገልጿል። እንደ ክልል አየር ማረፊያ የተጠየቀው ጥያቄ እስካሁን ምላሽ እንዳላገኘ ገልጸው የተለያዩ ግፊቶች እየተደረጉ መሆኑን አንስተዋል። ማሻሻያ ጋር ተያይዞ ዝቅተኛ ገቢ የሚያገኙ ሰራተኞች ተጠቃሚ እንዲሆኑ ጥረት እየተደረገ በመሆን ገልጿል። ከዚህም በተጨማሪም የህዝብ ተወካዮች ምክር ቤት አባል የሆኑት ወይዘሮ ሰሚራ ዩሱፍ በኩላቸው ባለፉት ጊዜያት በምክር ቤቱ የጸደቁ ሀያ ሰባት አዋጆች ዙሪያ ማብራሪያ ሰጥተዋል። የኢትዮጵያ ከጉርቤት ሀገራት ጋር ያለትን ግንኙነት ለማጠናከር እየሰራች መሆኑን ገልጸው አየር በረራ አገልግሎት ማሻሻልና የኢንዱስትሪ ትብብር ስምምነት አዋጆችንም በምክር ቤቱ የጸደቁ አዋጆች መሆኑን ገልጸዋል። የመንግስት ተቋማት ፈጣንና ተደራሽ እንዲሆኑ የተሻሻለ አዋጅ መጽደቁን አስታውቀው የከተማ ገቢ ማሻሻል አዋጅ ቀደመ በምክር ቤቱ መስደቁንም ተናግረዋል። ሐረሪ ክልል ምክር ቤት የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሐመድ ከህብረሰቡ ተነስተው ምላሽ ካገኙ መካከል የኤረር ወረዳ ኡላን ኡላ ጤና ኬላ የድሬ ጠያራ ሚያይ ቀበሌ መንገድ ስራ እንደዚሁም የግብርና ምርት መሸጫ ማዕከል የሚጠቀሱ መሆኑን ገልጿል። የመድረኩ ተሳታፊዎች የተለያዩ ጥያቄዎችን ያነሱ ሲሆን በገበያው ዋጋ የሚጨምሩ ነጋዴዎች ላይ እርምጃ በመውሰድ እንደሚገባም አስታውቋል። የከተማ ውበት ይበልጥ እንዲጨምርም ቱሪስቶች እና ኢንቨስ ስተሮች ወደ ሐረር እንዲመጡ በትኩረት ሊሰራ ይገባል ብለዋል። የኮሪደር ልማት ስራም ተጠናክሮ መቀጠል እንዳለበትና የነዳጅ ግብይት ላይ የሚታየው ብልሹ አሰራር ላይም ትኩረት ሊሰጠው ይገባል የሚልና የግብርና ግብዓት በሚገባ መቅረብ እንዳለበት የሚሉ ጥያቄዎች ተነስተዋል። የነገ ሀገር ተረካቢ የሆኑ ህፃናትን ጤና መጠበቅ ላይ በትኩረት እየተሰራ መሆኑ ተገለጸ። በሐረሪ ክልል ከየካቲት 24 እስከ 30 የሚቆይ ሀገር አቀፍ የአፋጠር ችግር ሳምንት ዘመቻ ተጀምሯል። ዘገባው የትትና ስስፋይ ነው። ሄኖክ ዘነበ እንደሚከተል ያቀርበዋል። በሐረሪ ክልል የህጻናት የአፈጣጠር ችግር ሳምንት በዛሬው ዕለት ተከብሯል። በመርሃ ግብሩ ተገኝተው መክፈቻ ንግግር ያደረጉት የሐረሪ ክልል ጤና ቢሮ ኃላፊ አቶ ያሲን አብዱላሂ በዛሬው ዕለት የተከበረው የአፈጣጠር ችግር ሳምንት ዋነኛ ዓላማም ያፈጣጠር ችግር ያለባቸውን ህጻናትን በመለየት የህክምና አገልግሎት እንዲያገኙ ለማድረግና ህብረተሰቡ ውስጥ ግንዛቤ ለመፍጠር የታሰበ መሆኑን ገልጿል። የዚህ ስኬጁል ወይም ደግሞ ፕሮግራም ዋናው አላማ በተለይ የአፈጣጠር ችግር ያለባቸውን ህጻናት ፈልጎ አፈላልጎ በማግኘት የህክምና አገልግሎት እንዲያገኙ ማድረግ ነው። ሁለተኛ ደግሞ ስለ አፈጣጠር ችግር ለማህበረሰብ ግንዛቤ ማስጨበጥ ነው። እንደሚታወቀው የአፈጣጠር ችግር ስንል ፊዚካል የሆነ ዲፌክት ነው። ህጻናት በተለያዩ ችግሮች ለምሳሌ እግራቸው ወደ ውስጥ ወይም ደግሞ ወደ ኋላ ታጥፎ የመወለድ ችግሮች በስፋት ይስተዋላል ማለት ነው የምንለው ክለብፉት ማለት ነው። የህጻናትና የእናቶች ጤና ስፔሻሊስትና በሀረማያ ዩኒቨርሲቲ የጤና ሳይንስ ኮሌጅ ሂወት ፋና ሁሉን አቀፍ ልዩ ሆስፒታል ዋና ስራ አስኪያጅ ዶክተር አህመድ መሐመድ እንደገለጹት የነርቭ ዘንግ የአፈጣጠር ችግር ያለባቸው ከአምስት ዓመት በታች ያሉ ህጻናት የሚሞቱት በነርቭ ዘንግ የአፈጣጠር ችግር መሆኑን ተናግረው ይህን ችግር ለመቅረፍም ሪች አናዘር ከተሰኘ ግብረሰናይ ድርጅት ጋር በመተባበር ችግሩን ለመፍታት እየተሰራ ነው ብለዋል። ባለፉት ዘጠኝ ዘጠኝ ዓመታትም ለሕክምና አገልግሎት የህክምና አገልግሎት ሲሰጥ እንደቆየ ጠቁመው ከ3000 በላይ የሚሆኑ ህጻናት በአገልግሎቱ ተጠቃሚ እንዲሆኑ ማድረግ ተችሏል ብሏል። እንግዲህ ለምሳሌ አሁን በእኛ ጋር በቋሚነት ሲሰጠ የቆየው በእግር መጣመም ወይ ደሞ የቆልማማ እግር የምንለው ከለፉት ህክምና ላለፉት ዘጠኝ አመታት ከፓርትነሮች ጋር አገልግሎት ሲሰጥ ቆይቷል። እንግዲህ ሰው አውቆ እንደሚታከም አውቆ የመምጣት ልምዱ በጣም እየተሻሻለ እየጨመረ እየጨመረ የመጣበት ሁኔታ አለ። እንግዲህ አሁን እኛ ጋር ከሶስት ሺህ በላይ የሆኑ ክትትል ላይ ያሉ ህጻናት አሉ። ህክምናው ሲጀመር እስከ አምስት ዓመት ድረስ ክትትል ያደርጋሉ። ከነሱ ውስጥ እንግዲህ ሶስት መቶ የሚሆኑ ጨርሰው ክትትላቸውን ኖርማል እግራቸው ተቃንቶ ተስተካክለው ግራጅዌት አድርገዋሉ። ወደ ስምንት መቶ የሚሆኑ ደግሞ አሁን ወደ መጨረሻው ስቴጅ ላይ ያሉ ተገልጋዮች አሉ ማለት። ዶክተር መሐመድ ባስተላለፉት መልእክትም ለዚህ በሙያው የሰለጠኑ ባለሙያዎች፣ ህፃናት ነገ ሀገር ተረካቢ ከመሆናቸው አንፃር ወደ ተቋሙ ሲመጡ ተገልጋዩ በቂ አገልግሎት በመስጠት የድርሻቸውን መወጣት እንዳለባቸው ገልጸው ህብረተሰቡም ያላቸውን ግንዛቤ በማሳደግ ልጆቻቸውን ወደ ጤና ተቋም በማምጣት ህክምና እንዲያገኙ ጥሪያቸውን አስተላልፈዋል። ዛሬ እንደ ሀገር የብሔራዊ የአፈጣጠር ችግር ሳምንት ተብሎ ዘመቻ ተጀምሯል። እንግዲህ በዚህ በዘመቻ እኛ እንደ ሆስፒታል እነ የአፈጣጠር ችግር ያለባቸውን ህጻናት ያለባቸው እና ሊታከሙ የሚችሉ አዋቂ እንዲሆኑ አገልግሎትን ለመስጠት የተቻለንን ቀድመንም እያደረግን ነበር። እንግዲህ በዘመቻው የግንዛቤ ተፈጥሮ በተለየ መልኩ በተሻለ መልኩ ተገልጋይ ችግር ያለባቸው ወደ ጤና ተቋማት እንዲመጡ ስለሚያስችል እኛም ደሞ ያንን መቋቋም በሚችል መልኩ ራሳችን እያዘጋጅ እንገኝ። በህይወት ፋና ሁሉን አቀፍ ልዩ ሆስፒታል የአጥንት ሕክምና ስፔሻሊስት ዶክተር ተካሌኝ ጸጋዬ ይህ በህጻናት የሚታየው የእግር መታጠፈ ችግር በሽታም በተለያዩ ችግሮች የሚከሰት መሆኑን ጠቅሰው በተለይም በተለያዩ የሰውነት አካላችን ላይም የሚከሰቱ በመሆኑ ሰአናት ግን ታክመው መዳን እንደሚችሉ ተናል ተናግረዋል በመርሃ ግብሩ ተጠቃሚ መሆናቸውም ያነጋገርናቸው ተገልጋዮች ገልጿል። በመርሃ ግብሩ ላይ የክልሉ ከፍተኛ አመራሮች፣ የጤና ሚኒስቴር ተወካዮች፣ እንደዚሁም የዘርፉ ባለሙያዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። ህብረተሰቡ የረምዳንና የአብይ ጾምን ሲያሳልፍ ፍቅርና አንድነትን በማጠናከር ሊሆን እንደሚገባ የሐረር ከተማ ነዋሪዎች ተናገሩ። በጾም ወቅት ያለው ለሌለው አካፍሎ አብሮ የሚያሳልፍበት ወቅት መሆን እንዳለበትም ገልጸዋል። የአለም ገመቹ ዘገባ እንደሚከተል ይቀርባል። ህብረተሰቡ የረመዳንና አብይ ጾምን ሲጾሙ በመረዳዳትና የአንድነት ባህላቸውን በማጠናከር ሊያሳልፉ እንደሚገባ ያነጋገርናቸው የእምነቱ ተከታዮች ገልጸዋል። ሀረር በአብሮነትና በመቻቸል ተምሳሌትነቷ የምትታወቅ መሆኗን የገለጹት ነዋሪዎቹ ይህን እሴት ይበልጥ የምናጠናክርበት ወቅት ሊሆን ይገባል ሲሉም ተናግረዋል። የረመዳን ወር ፈጣሪ ትልቅ ቦታ የተሰጠው ነው። ይህ ኩነት በዚህ ወር ነው የተከናወነው። ስለዚህ ሙስሊሙ ህብረተሰብ በረመዳን ወር ኸይር የተሞላበት ስራ በመስራት መጠቀም አለበት። የረመዳን ወር የተከበረና የተቀደሰ ነው። ስለዚህ ህብረተሰቡ በመተጋገዝ እና አፍጢር በማድረግ ማሳለፍ አለበት። ይህ የጾም ወቅት በእምነቱ ተከታዮች ዘንድ ትልቅ ወርና በርካታ ሃይማኖታዊ ሁነቶች የሚታዩበት መሆኑን ገልጸዋል። ጾም ማለት መጀመሪያ በውስጥ ነው። በመብላትና በመጠናም ሳይሆን መጀመሪያ ውስጣችን ከተጣለም ጋር መታረቅ፣ ለሰው ጥሩ ነገር ማሰብ፣ ተንኮል ያለ ማሰብ፣ ሰው ላይ ተንኮል ያለ ማሰብ፣ ሰውን መውደድ፣ የሌለውን ባለው ማድረግ። አስር ብር ካለኝ አምስት ለሌለ፣ አምስት ለራሴ ሰውን በመተባበር ጥሩ ነገር በመምጣት ነው መጾም ያለብን። እሺ የተጣላ አጋጣሚ ሆኖን ከተገናኘን ተሰማን የምናስታረቅበት እና የምንሄድበት ጊዜ ነው እና ጾም፣ ጸሎት ማለት ሁሉም ነገር ሁሉንም ሰው በአንድ አይነት በጥሩ ሁኔታ እንድንመለከት ሰው በሰውነቱ እንዲከበሩ ነው የሚያስፈልገ እና የተጣላ የሚታረቅበት ደግሞ እግዚአብሔር የሚለመኑበት ጊዜ ነው። እና ይሄ ነው፣ ይሄ ነው እስከዚህ እስካሁን ድረስ ያለው ማለት ነው። ገና ጀመር ነው እንጂ ገና ወደ መጨረሻ አልደረስም። የረመዳን እና አብይ ጾምን ሲጾሙ በመረዳዳትና የአንድነት ባህላቸውን በማጠናከር ሊታለፍ እንደሚገባም ተናግረዋል። ሰው እንዳቅሙ ነው የሚያገኛትን ያህል መጽሙታ ይሰጣል። አብሮም ደግሞ ያገኛቸው ይቀብሳል። እንደዚህ ነው መጽዋትም ይሰጣል። እኛ የተለመደ ሀገራችን ፍቅር ነው፣ ህዝባችንም በጣም ፍቅር ነው። ግን ለህዝብ የሚያስተላልፈው በቃ ጥሩ ነገር በቃ የወደቀን በማንሳት ዝም ብለን አይተን ከማለፍ አንድ በምንችለው አቅም መርዳት እየተቸገረም እንደዛው አዛውንትም የደከሙ አቅመ ደካሞችን በቻልና አቅማችን መርዳት ጥሩ ጥሩ ነገር፣ በቤትም ሆን በውጭም በወንድመሞች ሁሉ ነገር መርዳዳት አለበት። በመጨረሻም ለ1446 ዓመተ ሂጅራ ረመዳን ጾም ጾምና ለአብይ ጾም የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሽጋግረናል። 47ኛው የካራ ማራ ድል የመታሰቢያ በዓል በኢትዮ ኩባ ወዳጅነት ፓርክ ተከብሯል። በሌላ ዜና ባለፉት አመታት በኤነርጂ ዘርፍ የህዝቡን ተጠቃሚነት ያረጋገጡ ውጤታማ ስራዎች መከራውናቸውን የውሃና ኤነርጂ ሚኒስትር ኢንጂነር ሀብታሙ ይተፋ ገልጸዋል። እኝና መሰል ሀገር አቀፍ ዘገባዎች እንደሚከተሉት ይቀርባሉ። 47ኛው የካራ ማራ ድል የመታሰቢያ በዓል በኢትዮ ኩባ ወዳጅነት ፓርክ ተከብሯል። በ1969 ዓ.ምት የሶማሊያው መሪ ዚያድ ባሬ ጦር የኢትዮጵያን ድንበር ጥሶ መግባቱን ተከትሎ ኢትዮጵያውያን የዚያድ ባሬን ጦር ድል በማድረግ የሶማሊያ ሰራዊትን ከኢትዮጵያ ግዛት አስወጥተዋል። የካቲት 26 1970 ዓ.ም የተገኘውን ድል ምክንያት በማድረግ የካራማራ ድል የመታሰቢያ በዓል ይከበራል። ድሉ የተገኘበት 47ኛ ዓመትም ም የቀድሞ የኢትዮጵያ ጦር ሰራዊትና ፖሊስ ሰራዊት የበላይ አመራሮች የጥንታዊት ኢትዮጵያ ሀገሮች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን በኢትዮጵያ የኩባ አምባሳደርና ሌሎች የቀድሞ ሰራዊት አባላት በተገኙበት ነው የተከበረው። ባለፉት አመታት በኤነርጂ ዘርፍ የህዝቡን ተጠቃሚነት ያረጋገጡ ውጤታማ ስራዎች መከናወናቸውን የውሃና ኤነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ ገልጸዋል። ከለውጥ ወዲህ የኃይል ማመንጫ አቅምን ለማሳደግ ዘርፈ ብዙ ስራዎች ተሰርተዋለን ብለዋል። የታላቁ ህዳሴ ግድብ ግንባታ ሂደት በለውጡ መንግስት ልዩ ክትትል አሁን ያለበት ደረጃ ላይ እንዲደርስ በልዩ ጥበብና ብልሃት መመራቱን ጠቁመዋል። በኢትዮጵያ በኤነርጂው ዘርፍ በርካታ ስራዎች መሠረታቸውን ያነሱት ሚኒስትሩ ከጠቅላላ የህዝብ ብዛት 54 በመቶ የሚሆኑት የኃይል ተጠቃሚ መሆናቸውን ማድረሳቸውን ተናግረዋል። ይህም ከለውጥ ወዲህ ከስድስት በመቶ በላይ እድገት ማሳየቱንም ገልጸዋል። በኤነርጂው ዘርፍ ከአምስት ነጥብ አንድ ሚሊዮን በላይ ቆጣሪ ያላቸውን ደንበኞች ማፍራት መቻሉንም ጠቁመዋል። የፀሐይ ኃይል ማመንጫዎች በትምህርት ተቋማትና በሌሎችም የማዳረስ ስራዎች ላይ ትልቅ ውጤት መገኘቱን ጠቁመዋል። በኢትዮጵያ የተገነቡ አራት ዘመናዊ ራዳሮች በ250 ኪሎ ሜትር ራዲየስ ፈጣንና ተአማኝ የአየር ትንቢያ መረጃ የሰጡ መሆኑን የኢትዮጵያ ሜትሮሎጂ ኢንስቲትዩት ገልጸዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት የትንቢያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ኢትዮጵያ ወቅቱን የጠበቀ ፈጣንና ተአማኝ የሜትሮሎጂ መረጃ ለማቅረብ ዘመናዊ ቴክኖሎጂዎችን ጥቅም ላይ እያዋለች መሆኑን ገልጸዋል። በዚህም በተለይም ከለውጡ ወዲህ የተሟላ የአየር ትንቢያ መረጃ መስጠት የሚያስችሉ ዘመኑን ያዋጁ የትንቢያ ቴክኖሎጂዎች ተገንብተው ጥቅም ላይ መዋል ጀምረዋል ብለዋል። ባለፉት ሶስት አመታት ዘመኑ የደረሰበትን ደረጃ የሚያሳዩ 310 የአየር ትንበያ መሳሪያዎች ተተክለው ጥቅም ላይ መዋላቸውንም ገልጸዋል። የአየር ትንበያ መመዝገቢያ ቴክኖሎጂዎች ቅስፈታዊ ጎርፍና ድርቅን አስቀድሞ መተንበይና ቅድመ ማስጠንቀቂያ ስራዎችን ለመስራት የጎላ አስተዋጽኦ እያደረጉ መሆኑን ገልጸዋል። አርቲፊሻል ኢንቴልጀንስን በመጠቀም አገልግሎቱን የበለጠ ለማዘመን ከኢትዮጵያ አርቲፊሻል ኢንቴልጀንስ ኢንስቲትዩት ጋር በጋራ እየሰሩ መሆኑንም ገልጸዋል። አካባቢ ጥበቃ ባለስልጣንና ኢትዮ ቴሌኮም በአካባቢ ጥበቃ ኢኒሽቲቭዎች ዙሪያ በትብብር መስራት በሚችሉበት ሁኔታ ላይ ተወያይተዋል። የተቋማቱ አመራሮች ለኢኒሽቲቮቹ የዲጂታልና ቴክኖሎጂ መር መፍትሄዎችን ማበጀት እንደሚገባም ገልጸዋል። በተለይም ማህበረሰቡ በአካባቢ ጥበቃ ስራ ያለው ተሳትፎን በቴክኖሎጂ ማገዝ እንደሚያስፈልግም አመልክተዋል። በቀጣይ ዜጎች የአካባቢ ጥበቃ ህግ ጥሰቶች ሲፈጸሙ ሪፖርት የሚያደርጉበት መተግበሪያ ለማበልፀግ እንደሚሰራም ከአካባቢ ጥበቃ ባለስልጣን የተገኘው መረጃ ያመላክታል። ክቡራን ተመልካቾች ለሰዓቱ የያዝናቸው ዘገባዎችን ይመስሉ ነበር። ከዜናዎቹ ጋር ልንሽ መለስ ነበርኩኝ። ከቀሪ መሳዶች ጋር መልካም ቆይታ። ጤና ይስጥልን።